በቀን 46 ልምምዳችን ላይ የተሰጠውን የንግግር ፈተና በትክክሉ የተናገሩ ተማሪዎች አስራት መሰረት አበበ ኢክራም አሁንም እንደገና ሌላ ኢክራም እና ገነት ናቸው የሁላችሁም አሪፍ ነበረ በጣም ደስ ብሎኛል በዚሁ ቀጥሉ በርቱልኝ ሄሎ ማይ ዲር ስቱደንትስ ዌልካም ቱ ዴይ 47 ዛሬ የቀን 47 ልምምዳችን ይሆናል ይህንን ቪዲዮ ላይክ በማድረግ ብቻ ለብዙ ተማሪዎች እንዲደርስ አድርጉልኝ። አሁን ቀጥታ ወደ ልምምዳችን እንሂድ። በዛሬው ልምምዳችን ላይ የምናገኛቸው ንግግሮች የሚጀምሩት ዚዝ ኢዝ በማለት ይሆናል። ዚስ ማለት ይሄ ወይም ይህ ማለት ነው። ዚስ የሚለው የምንጠቀመው በአጠገባችን ወይም በአቅራቢያችን ያለ አንድ ነገር ወይም አንድ ሰው ሊሆን ይችላል ወይም ደግሞ በሰዓቱ እየተካሄደ ያለ ዝግጅት ሁኔታ ሊሆን ይችላል ማለት ነው። ዚስ በሚለው መግለጽ እንችላለን ማለት ነው። ኢዝ የሚለው ደግሞ ነው ማለት ሲሆን፣ ዚስ ኢዝ ስንል ይህ እንደዚህ ነው፣ ይህ እንደዛ ነው የሚሉ ትርጉም ያላቸው አረፍተ ነገሮችን የምንሰራበት መንገድ ነው ማለት ነው። ወደ ልምምዱ እንሄዳለን። ተዘጋጁ፣ እንጀምር።

ዲስ ኢዝ ሙቪን ይህ እየተንቀሳቀሰ ነው። ዚስ ኢዝ ሜልቲን ዲስ ኢዝ ሜልቲን ይህ እየቀለጠ ነው። የመጨረሻዎቹ አምስት ንግግሮች ከቅድሞቹ የተለየ ቅርጽ ይኖራቸዋል። እናያቸው። ዚስ ከን ብሬክ። ዚስ ከን ብሬክ። ይህ ሊሰበር ይችላል። ዚስ ዊል ስታፕ። ዚስ ዊል ስታፕ።

ይህ መስራት ግድ ይለዋል። this might fail this might fail. ይህ ላይሳካ ይችላል። ንግግሮችን ጨርሰናል። አሁን ወደ ፈተናችን እንሂድ። አስር ንግግሮች ናቸው ፈተናው ላይ ያሉት። ዲስ ኢዝ ኤ ናይፍ። ዲስ ኢዝ ዘ ባስ። ዲስ ኢዝ ማይ ሃውስ። ዲስ ኢዝ ቺፕ። ዲስ ኢዝ ፕሪቲ። ዲስ ኢዝ ኳይት። ዲስ ኢዝ ወርኪን። ዲስ ኢዝ ሙቪን። ዲስ ዊል ስቶፕ። ዲስ ማይት ፌል። እነዚህን አስር ንግግሮች በደም አድርጋችሁ ለብቻችሁን ደጋግማችሁ ልምምድ ካደረጋችሁ በኋላ በመጨረሻም ከላይ በምታዩት የቴሌግራም አካውንት ወይም የመጀመሪያ ኮሜንት ላይ በማስቀምጥላችሁ የቀላል እንግሊዝኛ ቴሌግራም አካውንት ድምፃችሁን በመቅዳት ትልካላችሁ ማለት ነው። ሁላችሁም ተሳትፎ አድርጉ። አፋችሁን ካልፈታችሁ፣ ልምምድ ካላረጋችሁ እንግሊዝኛ መናገር አትችሉ ማለት ነው። ስለዚህ ለመናገር፣ ለመለማመድ እንዲሁም ተሳትፎ ለማድረግ አትፍሩ። ለሁላችሁ መልካም ልምምድ። በሚቀጥለው የልምምድ ቪዲዮ ላይ ደግሞ እንገናኛለን። እስከዛው ሰላም ቆዩልኝ። ባይ ባይ